ቅርንፉድ ሲዚጂየም አሮማቲሽየም ከሚባል የቅርንፉድ ዛፍ የሚገኝ ጥሩ መዓዛ ያላቸው የአበባ ጉንጉኖች ናቸው። ለዘመናት በባህላዊ መድኃኒትነትና ለጤና በሚሰጡት ሰፋ ያለ ጥቅም ይታወቃሉ። ቅርምፉድ በጣም አስፈላጊ በሆኑ ንጥረ ነገሮችና ባዮአክቲቭ ውህዶች የበለጸገ ነው። በተለይ በኤጉኖል አንቲኦክሲዳንት፣ ጸረ ብግነትና ጸረ ተዋሲያን ተጽዕኖ ያለው ውሁድ ሲሆን ቅርምፉድ በየቀኑ በሚታኘክበት ጊዜ ለብዙ የሰውነት ስርዓት ሊጠቅም ይችላል። ይሁን እንጂ እንደ ማንኛውም ማሟያ እነሱ አንዳንድ የጎንዮሽ ጉዳቶች አሏቸው። የጎንዮሽ ጉዳቶቹን ማወቅ ደግሞ በጣም አስፈላጊ ነው። ስለዚህ በዛሬ ቪዲዮችን በየቀኑ አንድ ቅርንፉድ ማኘክ ስለሚያስገኘው ጥቅሞችና የጎንዮሽ ጉዳቶች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁንኑ ሰብስክራይብ ማድረጉን አይርሱ። በየቀኑ አንድ ቅርንፉድን ማኘክ የሚሰጠን 11 ጥቅሞች፣ አንደኛ የአፍ ንጽህናን ይጠብቃል። ቅርንፉድ ኃይለኛ ጸረ ጀርምና የህመም ማስታገሻ ባህሪያቶች አሏቸው። ይህም በአብዛኛው በይግኖል ምክንያት በአፍ ውስጥ የሚገኙ ባክቴሪያዎችን ለመዋጋት ይረዳል። ጥቅሞቹም መጥፎ የአፍ ጠረንን ይቀንሳል። የቅርንፉድ ጸረ ባክቴሪያ እርምጃ ጠረንን የሚያስከትሉ ባክቴሪያዎችን ይዋጋል። የጥርስ ህመምን ያስታግሳል። ይግኖል ለጊዜያዊ ህመም ማስታገሻ መጠነኛ የመደዘን ስሜትን ይሰጣል። ሌላው የድድ ጤናን ይጠብቃል። ፀረ ብግነት ውጤቶች እብጠትንና ብስጭትን በመቀነስ ጤናማ ድድ እንዲኖር ያደርጋሉ። ሁለተኛ የምግብ መፈጨት ችግርን ለማስታገስ ያግዛል። ቅርንፉድ የምግብ መፈጨት ኢንዛይሞችን ያበረታታል፣ አጠቃላይ የምግብ መፈጨትን ያሻሽላል እና እንደ ጋዝና እብጠት ያሉ የተለመዱ ቅሬታዎችን ይቀንሳል። ጥቅሞቹን ስናይ የማቅለሽለሽ ስሜትን ያቃልላል። የቅርንፉድ መዓዛና መለስተኛ ቅመምነት የማቅለሽለሽ ስሜትን ለመከላከል ይረዳል። የሆድ መነፋትን ያስታግሳል። የአንጀት ባክቴሪያን በማመጣጠንና የምግብ መፈጨት ችግርን በመከላከል የአንጀት ጤናን ይደግፋል። ሶስተኛ የበሽታ መከላከል ስርዓትን ያጠነክራል። ቅርንፉድ በአንቲኦክሲዳንት የበለጸገ ስለሆነ በሽታ የመከላከል ስርዓትን ያጠነክራል፣ እንዲሁም ሰውነታችን ኢንፌክሽንን ለማቋቋም እንዲችል ይረዳል። ጥቅሞቹን ስናይ መቆጣትን ይቀንሳል። ፀረ ብግነት ባህሪው ስር የሰደደ ዝቅተኛ ደረጃ መቆጣትን ይቀንሳል፣ ይህም የመከላከልና አጠቃላይ ደህንነትን ይጨምራል። አራተኛ ፀረ ተህዋስያን ጥበቃን ይሰጠን። ዩግኖልና ሌሎች በቅርንፉድ ውስጥ ያሉ ውህዶች ጠንካራ ፀረ ባክቴሪያ፣ ፀረ ቫይረስና ፀረ ፈንገስ ባህሪያ አላቸው። ጥቅሞቹም ኢንፌክሽንን ይዋጋል። ቅርንፉድ ከባክቴሪያና ከባክቴሪያ ና ከቫይረስ ኢንፌክሽኖች ይከላከላል። እናም አዘውትሮ መጠቀም ለተለመዱ ህመሞች የበለጠ ጠንካራ ለመሆን ጥንካሬን ለመጠበቅ ይረዳል። ያተነፋፈስ ጤንነትንም ይደግፋል። የፀረ ብግነት ባህርያቱ ያተነፋፈስ ችግር ምልክቶችን ያቃልላል። ይህም እንደ ብሮንካይተስ ያሉ ህመሞችን ለማስታገስ ይረዳል። አምስተኛ ኃይለኛ አንቲኦክሲዳንት ጥቅሞችን ይሰጣል። ቅርንፉድ በጸረ ኦክሲዳንት የበለጸገ ሲሆን ከእድሜ መግፋትና ከረጅም ጊዜ በሽታዎች ጋር የተቆራኘውን የኦክሲዴቲቭ ውጥረትን ይቋቋማል። ጥቅሞቹም የህዋስ ጉዳትን ይቀንሳል። አንቲኦክሲዳንት ነፃ ራዲካልን በማጥፋት የሴሎችን መጎዳትን ለመቀነስ ይረዳል። የቆዳ ጤናንም ያሻሽላል። ኦክሳይድ ውጥረትን በመቀነስ ቅርንፉድ ጤናማና የወጣት የሚመስል ቆዳ እንዲኖር ይረዳል። ስድስተኛ ህመምን በተፈጥሮ ያቃልላል። በቅርንፉድ ውስጥ የሚገኘው ይጉኖል እንደ ተፈጥሯዊ የህመም ማስታገሻነት ይሰራል፣ ይህም ቅርንፉድ የተለያዩ የህመም አይነቶችን ለማስታገስ ተመራጭ ያደርገዋል። ጥቅሞቹም ራስ ምታትን ያስታግሳል። የቅርንፉድ የህመም ማስታገሻ ባህርያት የራስ ምታትን ድግግሞሽና መጠንን ለመቀነስ ይረዳል። ሌላው የጡንቻ ህመምን ያስታግሳል። የጸረ ብግነት ባህርያቱ የጡንቻ ህመም እንዲሁም መጠነኛ ህመሞችን ያስታግሳል። ሰባተኛ የጉበት ጤናን ይጠብቃል። የቅርንፉድ አንቲኦክሲዳንት ባህርያቱ እብጠትንና የኦክሳይድ ውጥረትን በመቀነስ ጉበትን ይረዳል። ጥቅሞቹም የጉበት ሴሎችን ይጠብቃል። አንቲኦክሲዳንስ የጉበት ሴሎችን ከመርዝ ጉዳት ይከላከላል። ጤናማ የጉበት ተግባርንም ያበረታታል። ስምንተኛ የአጥንት ጤናን ይጠብቃል። ቅርንፉድ ለአጥንት ጥንካሬና ውፍረት ወሳኝ የሆነውን ማንጋኒዝን ይይዛል። አጥንትን ያጠነክራል። ማንጋኒዝና ሌሎች በቅርንፉድ ውስጥ የሚገኙ ማዕድናት የአጥንት ጤንነትን ይደግፋሉ። ይህም ቅርንፉድ ለአጥንት በሽታ ተጋላጭ ለሆኑ ሰዎች ጠቃሚ ያደርገዋል። ሌላው የአጥንት መሳሳትን ይቀንሳል። የቅርንፉድ ውህዶች በዕድሜ እየገፋን ስንሄድ ጤናማ የአጥንት እፍጋትን ለመጠበቅ ይረዳሉ። ዘጠነኛ የደም ስኳር መጠን እንዲቀንስ ይረዳል። በቅርንፉድ ውስጥ ያሉ ውህዶች የኢንሱሊን ተግባርን ሊያሻሽሉ ይችላሉ። ይህም የደም ስኳር መጠንን ለመቆጣጠር ጠቃሚ ነው። የግሉኮስ መጠንን ያረጋጋል። ይህ ግኖልና ሌሎች በቅርንፉድ ውስጥ ያሉ ውህዶች የደም ስኳር መጠንን በመቆጣጠር የኢንሱሊን መቋቋም ታይፕቱ ወይም አይነት ሁለት የስኳር በሽታ ላለባቸው ሰዎች ይጠቅማሉ። የስኳር መጠንን ይቀንሳል። በየቀኑ ከምግብ በኋላ ቅርንፉድን ማኘክ በደም ውስጥ ያለውን የስኳር መጠንን ይቀንሳል። አስረኛ የመተንፈሻ አካላት ጤናን ይጠብቃል። ቅርንፉድ የመተንፈሻ አካላት ኢንፌክሽንን ለመዋጋትና ንፋጭን በማጽዳት የሚያግዙ ጸረታዋሲያን ባህርያት አላቸው። ይህም እንደ ጉንፋን፣ ብሮንካይተስ እና ሳይነስ ላሉ በሽቶች ጠቃሚ ሊሆን ይችላል። የጉሮሮ ህመምንም ያስታግሳል። የቅርንፉድ ጸረ ተህዋሲያን ባህርያት የመተንፈሻ አካልን ጤንነት ይደግፋሉ እናም የጉሮሮ ቁስለትን ይቀንሳል። ይህም በየጊዜው የሚመጣ የመተንፈሻ አካላት ችግር ላለባቸው ይረዳል። አስራ አንድ የቆዳና የጸጉር ጤናን ይጨምራል። የቅርንፉድ አንቲኦክሲዳንት ባህርያቶች የቆዳ እክሎችንና ብጉርን ለመቀነስ ይረዳሉ። ይህም ቆዳን የበለጠ ብሩህ ያደርገዋል። በቅርንፉድ ውስጥ የሚገኘው ኢዩግኖን ጸረ ባክቴሪያ ባህሪያት ስላለው ብጉርን የሚያስከትሉ ባክቴሪያዎችን ለመቀነስ ይረዳል። አንቲኦክሲዳንቶቹ ቆዳን የሚጎዱ ነጻ ራዲካልን በመዋጋት ጤናማ የቆዳ ቀለምን ያበረታታሉ እንዲሁም ጸጉርን ያጠናክራል። አንዳንድ ጥናቶች እንደሚጠቁሙት በቅርንፉድ ውስጥ የሚገኙ ንጥረ ነገሮች የጸጉር እድገትን እንደሚያሳድጉና የጸጉር መሳሳትን እንደሚቀንሱ ያሳያሉ። 12 የልብ ጤናን ይደግፋል። ቅርንፉድ የደም ግፊትንና ኮለስትሮልን በመቆጣጠር የልብና የደም ጤናን ለመጠበቅ ይረዳል። የተሻለ የደም ፍሰት እንዲኖር በማድረግ እንዲሁም በደም ስሮች ላይ የኦክሳይድ ጉዳትን በመቀነስ የደም ዝውውርን ያሻሽላል። እንዲሁም የደም ስሮችን በማዝናናት የደም ግፊትን ይቀንሳል። ይህም የልብ ጤናን ይጠብቃል። አንድ ቅርንፉድ በየቀኑ ማኘክ ሊያስከትሉ የሚችለውን የጎንዮሽ ጉዳቶች። እኔ ቅርንፉድ ብዙ የጤና ጥቅማ ጥቅሞች ሲሰጥ፣ በተለይም ከመጠን በላይ ጥቅም ላይ ከዋለ ሊታሰብባቸው የሚገቡ ጥቂት የጎንዮሽ ጉዳቶች አሉ። አንደኛ፣ የሆድ ውስጥ ምቾት ማጣት ቅርንፉድ ኃይለኛ ናቸው፣ እናም ከመጠን በላይ መጠቀም የጨጓራን ሽፋን ሊያበሳጭ ይችላል። በአንዳንድ ሰዎች ላይ ቅርንፉድ ከመጠን በላይ ከተወሰደ የሆድ ህመም፣ ቃር፣ ወይም ቀላል የማቅለሸሽ ስሜት ሊፈጥር ይችላል፣ በተለይም በባዶ ሆድ ከሆነ። ሁለተኛ፣ የአለርጂ ምላሾች አንዳንድ ሰዎች ለቅርንፉድ አለርጂ ሊያጋጥማቸው ይችላል። ይህም የቆዳ መቆጣት፣ ማሳከክ፣ ማሳል፣ አልፎ አልፎ ደግሞ እንደ ትንፋሽ ማጠል ያሉ የአለርጂ ምልክቶች ይኖራሉ። ሶስተኛ፣ በደም ስኳር ላይ ተጽዕኖ። ቅርንፉድ በደም ውስጥ ያለውን የስኳር መጠን ሊቀንስ ይችላል። ይህም ሃይፖግላይሲሚያ ያለባቸው ወይም የስኳር በሽታ መድኃኒት ለሚወስዱ ሰዎች ችግር ሊሆን ይችላል። የስኳር ህመም ያለባቸው ሰዎች በየቀኑ ቅርንፉድን ሲጠቀሙ በደም ውስጥ ያለውን የስኳር መጠን መከታተል ይኖርባቸዋል። አራተኛ፣ የደም ማነስ ውጤቶች በቅርንፉድ ውስጥ የሚገኘው ኢጉኖል ደምን የማቅጠን ባህሪ ስላለው ደምን የሚያቀጥሩ መድኃኒቶች ላይ ተጽዕኖ ሊያሳድሩ ይችላሉ። ይህም የደም መፍሰስ አደጋን ይጨምራል። ቅርንፉድን በመደበኛነት ከመጠቀሙ በፊት አንቲኮአጉላንት መድኃኒት የሚወስዱ ሰዎች ሐኪምን ማማከር ይኖርባቸዋል። አምስተኛ፣ የአፍና የድድ ብስጭት። በጠንካራና ና በቅመም ባህሪያቸው ምክንያት ማኘክ በአፍ ውስጥ መለስተኛ የማቃጠል ስሜት ወይም ቁስለትን ያስከትላል፣ በተለይም የድድ ህመም ላለባቸው በመጨረሻም ጥንቃቄዎችና ምክሮችን ስናይ፣ አንደኛ ማንኛውም ነባር የጤና እክል ላለበት፣ በተለይም የጉበት በሽታ፣ የስኳር ህመም ወይም የልብ ችግር በዕለት ተዕለት እንቅስቃሴው ላይ ቅርንፉድን ከመጨመሩ በፊት የጤና ባለሙያን ያማክሩ። ሁለተኛ በመጠን መጠኑን ስናይ፣ በየቀኑ አንድ ቅርንፉድ በአጠቃላይ ደህንነቱ የተጠበቀ ቢሆንም ከፍተኛ መጠን መጠቀም ወደ መርዝነት ሊመራ ይችላል። ቅርንፉድ ከመጠን በላይ መውሰድ የጉበትና የጨጓራ በሽታ ችግሮችን ያስከትላል። ሶስተኛ እርጉዝና ጡት የሚያጠቡ ሴቶች ቅርንፉድ በጥንቃቄ መጠቀም አለበት። ምክንያቱም ለእርጉዝና ጡት ለሚያጠቡ ሴቶች ያለው ደህንነት ላይ በቂ ጥናት የለም። አራተኛ ልጆች ቅርንፉድና የቅርንፉድ የቅሩም ዘይትን ለትንንሽ ልጆች አይመከሩም። ምክንያቱም አንዳንድ የጎንዮሽ ጉዳቶችን ሊያስከትሉ ስለሚችሉ በየቀኑ አንድ ቅርንፉድን ማኘክ የአፍና የምግብ መፈጨትን ጤና ከመደገፍ ጀምሮ በሽታ የመከላከል አቅምን ከማጎልበትና እብጠትን በመቀነስ በርካታ የጤና ጥቅሞችን ያስገኛል። ነገር ግን ሊከሰቱ የሚችሉትን የጎንዮሽ ጉዳቶች በተለይም በመናሪት ላይ ላሉ ወይም የተለየ የጤና ሁኔታ ላለባቸው ሰዎች ማስታወስ አስፈላጊ ነው። ጥቅማ ጥቅሞችን ከፍ ለማድረግና አደጋዎችን ለመቀነስ በየቀኑ አንድ ቅርንፉድ ብቻ ማኘክ። ከዛ ሰውነቱ ምላሽ እንዴት እንደሚሰጥ መከታተል እና የጤና ችግሮች ካሉት ወይም መድኃኒት የሚወስዱ ከሆነ ከጤና ባለሙያ ጋር መማከር ጥሩ ነው። በዚህ መንገድ ሙሉውን የቅርንፉድ የጤና ጥቅሞች በአስተማመኝና በብቃት ማግኘት ይችላሉ። ሌላው በየቀኑ አንድ ሲኒ ቡና መጠጣት ስለሚሰጠን የጤና ጥቅም ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።